ከሲንጋፖር እስከ አሜሪካ ተመላልሶ ፖለቲካል ሳይንስ የተማረው ሰውዬ የሚያመጣው መፍትሄ ነው። ጃዋር መሀመድ ትግል አልመራም የምንለው ባይዘው ለዚህ ከአንተ ላፕቶፕ ላይ ከተሰራ ካልኩሌሽን በላይ ያጫሉ እንደሳ በማይክ የምትወጣ ጅርቱ የምትል ድምፅ ዋጋ አላት። ከአንተ የትግል ማሽንለት በላይ የገመዳ ዋሪዎ፣ ዳውን ዳውን ወያኔ የምትል ድምፅ ትግል መርታል። ነገ ምሽት በሀገሪቱ ባሉ ብሔራዊ ቴሌቪዥን ጣቢያዎች ላይ የሚለቀቅ አብይ ሰራሽ ሬድ ጂ ቦምብ አለ። ታደሰ ወረደ ጅማ ላይ ጋቢውን እየለበሰ ነው። ታዴ ኬኛ ለቷ ያሌው ትግራይ ክልል አልገበረችም ትግራይ ክልል ገብራለች የሚል ጨዋታ ውስጥ ገብተው የትግራይ ክልል ጊዜያዊ አስተዳደር ግን ከሌሎች ክልል መሪዎች ጋር ጅማ ናት። ህወሓት እየሰመጥኩ ነው ላለማለት የምትሄድበት ርቀት ከመስመጥ ሊያድኗት የሚችሉትን መንገዶች በሙሉ እየነሳት ነው፣ እየቀማት ነው፣ እያሳጣ ነው ለመዳን የሚፈልግ አካል መጀመሪያ ማድረግ ያለበት መታመሙን ማመን ነው። እየሰመጥኩ ነው ማለቱን ከመስመጥ እንዳዳ ነው። ኢትዮጵያ መዝሙር ማለት መንግስታዊ መዋቅር ስጥጠቀሙ ድረስ ወደድክም ጠላህም፣ ጣፈጠም መረረም፣ ታኘከልም አልታኘከልም፣ ተበላልም አልተበላልም። አብይ ዘቦስ በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺ ብር ብቻ ባለሁለት ሁለት መኝታ 5.3 ሚሊዮን ብር ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና በተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይ ርዕሰ ጉዳዮችን እያነሳን ሐሳብ እያነሳን በሐሳብ እንጫወታለን። የተለያዩ ሀገራዊ ርዕሰ ጉዳዮች ላይ ድረስ መለስ ድረስ መለስ እንላለን። ጭፈራው ደራ ጭፈራው ደራ እያለ ያለውን የኢትዮጵያ ፖለቲካ ጉዳይም በራሳችን እይታ በራሳችን መንገር እናስቀምጣለን የሆኑ የሆኑትን ትንበያዎችን አስቀድመን ለማስቀመጥና ለመገመት የምንሞክር ይሆናል። ዛሬ ለየት ባለመልኩ ከዛ ትትቅን ዮሐንስ ኮርነርን ላይክ፣ ሼር ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር ሰብስክራይብ ማድረግ ሀሳባችን እንዲሰፋ ስለሚያግዘን፣ እንዲሁም ደግሞ ቪዲዮችንን እንደለቀቅን እናንተ ጋር እንዲደርስ የደወል ምልክቷን ብትጫኑ በጣም አሪፍ ነው። የደወል ምልክቷን ብትጫኑ ነው። ግነው አራሚን ያ ዛስ ራሚን እንደዛ ነው ማለት ነው እንደዛ ነው ለማለት ያህል ነው። ወደ ዛሬው ረሰ ጉዳያችን እንገባለን። ዛሬ ህዋት ጉድ ፈልቶባታል እጅግ ከባዱን ጥምረት እና አብይ ሰራሹን አብይ ሰራሹን ሬድጂ ቱርክ ሰራሽ ያልሆነውን አራት ኪሎ ሰራሽ ሬድጂ ቦምብ የምንመለከተው ይሆናል። ይሄ ሬድጂ ቦምብ ምን ይዞ ይመጣል የሚለውን እንመለከታለን። ከዛ ፊት እነ ጃዋር መሀመድ ሰፈር ደረስ ብለን ብንመጣስ ጀዋር መሐመድን ትንሽ በቋንቋ አናግረ ነው ብንመልስ፣ ይደብራችኋል። እንዳይደብራችሁ ዝም ብላችሁ ተከታተሉን፣ ተከታተሉ። ፖለቲከኛው ጀዋር መሐመድ መንግስት ቤተ መንግስቱን ሸጦ ለሀኪሞች ደሞዝ ይጨምራል። ለሀኪሞች ደሞዝ ይጨምር፣ ችግር የለብኝም። እኔ እሱ ላይ በጣም በተደጋጋሚ እንዳልኩት ግን ጀዋር መሐመድ እንዴትኛ ያላሰብነው መፍትሄ አመጣ። እንዴት አይነት እውቀት ነው ይሄ? ሰምታችሁ ሰል ቤተ መንግስቱ ይሸጥና የሰራተኛ ደሞዝ ይጨመራል። አቤት እውቀት፣ አቤት እውቀት፣ አቤት እውቀት፣ አቤት እውቀት። ይሄንንማ ስጋና ደም አልገለጠለትም። ይሄንን ስጋና ደም አልገለጠልም። እድ ከባድ እውቀት እኮ ነው። ለምን ታዲያ አንድ ፊቱ ግድቡ ውስጥ ለምን አይሸጥም? ምን ያደርጋል? ጀዌ፣ ግድቡም ይሸጥ፣ ግድቡም ይሸጥ። ከዚህም ብለን ደግሞ ከወለጋ መሬትም ቆርሰን ዝም ብለን እንሽጥ። ምን ያረጋል? ምን ይሰራል? ወልቃይትስ ምን ምን ያጣላን? ወልቃይትስ ከምንጣላ አንሸጠው። ምን ያጣላን? የምሬን እኮ ነው። እንሽጠው። እንደውም አዲስ አበባስ ምን ያረጋል? ምን ያረጋል? አዲስ አበባ ይሸጥ፣ ይሸጥ። ምን ማረግ እንደውም በቃ፣ ለምን እንትን አይሻልም? እንደ አይሻም ጀወይ፣ እንዲህ ከምንጨቃጨቅ ኢትዮጵያ ተሽጣ ድርሻችን ይሰጥን። እንደዛ አይሻልም? ምን እንደሚያማን ሚስቴን የለመደ እኔን ሲያ ያዛጋላሉ። መሸጥ የለመደ የሚያዩ ነገር ሁሉ መሸጥ ነው የሚያምረ። በቃ ጀው አንተ ቤት እየሸጥ እየሸጥክ መቃም ለመደብ። አሁን ደግሞ አረባ ካንተ ሰው ኧረ፣ ዝም በል ባልሳሳት፣ ቁርአኑ ለም ዝም ያለ ነጃ ወጣ ይላል። ዝም አትለም እንዴ አንተ? ምን እንደዚህ ያስቀባጠረ። ሚያማ ይሸጥ ከአዶ ኢትዮጵያ ታይታ ድርሻችን ይሰጠን እይ ጀውይ አቤት ውቀት አቤት ውቀት አቤት ውቀት። ምን አይነት እውቀት ነው አንተ እዲ አንዳንድ ሰው ግን በግድ ነው እንዴ አታክብሩኝ የምትለው አንተ። እኔ እኮ አንዳንዴ ላከብር እኮ እሞክራለሁ። እኔ እኮ ባከብር እኮ ደስ ይለኛል። ላከብር እጥራለሁ። እኔ በጣም ነው ምጥረው አንተ። ግን አትከበርም፣ አትመችም ለመከበር። ምን አይነት ሰው ነህ? እረ ጆዊ እና እንግዲህ ከሲንጋፖር እስከ አሜሪካ ተመላልሶ ፖለቲካል ሳይንስ የተማረው ሰውዬ የሚያመጣው መፍትሄ ነው። ጀዋር መሐመድ ትግል አልመራም የምንለው ባይዘወ ለዚህ ነው። የሚመራው ትግል ውስጥ የሚያመጣው መፍትሄ እያየ ነው። አይታችሁታል። ከጀዋር መሐመድ በላይ የአምቦ አብሪ ጥይት አጫሉ ሁንዴሳ ቦንሳ ከአንደበቱ የሚያወጣት ጅርቱ የምትለው ቃል ትግል መርታለች። ሙርቲ ይዛለ እንዴ! ከአንተ ላፕቶፕ ላይ ከተሰራ ካልኩሌሽን በላይ የአጫሉ ሁንዴሳ በማይክ የምትወጣ ጅርቱ የምትል ድምፅ ዋጋ አላት። ካንተ የትግል ማሽንለት በላይ የገመዳ ዋሬዎ ዳውን ዳውን ወያኔ የምትል ድምፅ ትግል መርታለች። ያማን እንዴ ምንና የሚያማን ረጉድ ነው አንተ ፊት ከሰጠን እናቴ ቫዝሊን ትቀባለ። ፊት ከሰጠን ቫዝሊን ትቀባናለ። ቶሎ ቶሎ ላሽ ምንል ነው የሚሻል

ለማንኛውም እንዲህ ካልን ዘንዳ ወደ ዕለቱ አበይት ጉዳያችን እንግባ። አስቲ አበይት ጉዳያችን ህዋት ላይ እየመጣባት ያለው ሬድ ጂ ቦምብ ነው። ነገ ምሽት በሀገሪቱ ባሉ ብሔራዊ ቴሌቪዥን ጣቢያዎች ላይ የሚለቀቅ አብይ ሰራሽ ሬድ ጂ ቦምብ አለ። ይሄ ሬድ ጂ ቦምብ ህዋትን ድባቅ እንደሚመታት ይጠበቃል። ሬድዋን ሁሴን ጌታቸው ረዳ እየመጡ ነው እየመጡ ነው እየመጡ ነው ማለት አሁን ፖለቲካ እንደዚህ አንደበታቸው ጣፋጭ የሆኑ ሰዎች ላይ ሲያርፍ እኔ ይመቸኛል ባይ ዘ ወይ ሬድዋኑ ሴ መንግስት በሰዓት አሉት ብዬ ከማስባቸው በጣም ሰዓት የላሱ ሰዓት የላሱ ፖለቲከኞች ውስጥ አንዱ ቦርን ቱ ፖለቲክስ በቃ ለፖለቲካ የተወለደ ለፖለቲካ የተፈጠረ ሰው ነው ሬድዋኑ ተናግሮ ማሳመን አውርቶ መሰማት አስረድቶ መደመጥ የሚችል አይነት ሰው። ይህ ሰውና ጌታቸው ረዳ በአንድ መሳሪያ ወደ ህወሓት እየመጡ ነው። ፎርካስት ስናርግ፣ ነገ በሚለቀቀው ኢንተርቪያቸው ምን ሊያነሱ ይችላሉ ብለን ስናስብ፣ ምናልባትም ህወሓት እንደ ማልቀሻና እንደ መደበቂያ አርጋ የምታስበውን የፕሪቶሪያ ውል ስምምነት በግልጽ አብራርተው የሚያስረዱ ይመስለኛል ህወሓት ከፕሪቶሪያ ውል ስምምነት ጋር ተያይዞ የምታነሳቸውን ብዥታዎች የሚያጠሩ ይመስለኛል። ከዛ ደግሞ መሀል ሀገር እየመጡ ሲመለሱ ሀሳብ እየቀያየሩ ያስቸገሩበትን መጠን የሚነግሩን ይመስለኛል። በነገራችን ላይ ደብረ ጽዮን አዲስ አበባ መጥቶ ከቤተ መንግስቱ ወጥቶ አውሮፕላን ላይ ሲወጣ ሀሳቡን እንደሚቀይር የቤተ መንግስቱ ሰዎች ያውቃሉ። ሲያዋሩት ልክ አውሮፕላን ላይ ሲወጣ ሀሳቡን ቀይሮ ሌላ ነገር እየቀባጠረ መግለጫ እንደሚሰጥ ያውቃሉ። ዛት ማች አውቁታል። የእነ ደብረ ጽዮን ካምፕ ማለት ነው። ህወሓት እቺን ሁለት ቀን እችን እችን ቀን ሳተኛ ነው የምታድረው። በቃ ምን ሊሉኝ ነው? ምንድነው የሚመጣብኝ? አረ ጉድ መጣ፣ አረ ጎርፍ ሊወስደኝ ነው ነው የምትለው እያለቀሰች ነው። በነገራችን ላይ ህወሓት በመግለጫዎቹ ተደጋጋሚ እንደውም ጌታቸው ረዳን ውሸትና ቆዳ እያደር ይቀላል አለች። የኔና አንቺ ፍቅር እያደር አበራ ማለት አሁን ነው። እኛ ደግሞ ሂዊዬ ነፍሴ፣ ውሸትና እንትን እያደር ይቀላል። ራሱ ጌታቸው ረዳ ብረት እየሰበሰበ እየሸጠ ነበረ። አረንዳውም እንዳውም የወርቅ ቁፋሮ የፈቀደበት ሰነድና ማስረጃ አለን ያለች ነው በአፎቿ በኩል። በጸጥታ የህወሓት ጸጥታ ቢሮ ደግሞ የተጋ ጸጥታ ቢሮ ደግሞ ራሱ ጌታቸው ረዳ ትንኮሳ አረገብኝ መንግስት የፕሪቶሪያ ስምምነት ለመጣስ የሚያደርገውን እንቅስቃሴ ያቁም በጌታቸው ረዳ የሚያደርግብኝ ትንኮሳ የፕሪቶሪያ ስምምነትን ለመጣስ ነው እያለች ነው ማነች እንደዚህ የምትለው ህዋት ነች እንደዚህ ምትለው የህዋት ጸጥታ ቢሮ ይህንን ይላል የጊዜያዊ አስተዳደሩ ፕሬዚዳንት ጅማ ላይ ጋቢ እየለበሰ ነው አንሶሶዳቴ በረና ቀልቢ ጎቴ ጊቤ ከመንጃለ ሰኝ ሞት ከፈለግን ደግሞ እነግባይ ይመሽም ወይ ቤትሽ ጅማ ነው ወይ ማለትም እንችላለን። እኔ ምንም ምለው ነገር የለም ታነካኩኝ። ታደሰ ወረደ ጅማ ላይ ጋቢውን እየለበሰ ነው። ታዴ ኬኛ፣ ምንም ማድረግ አንችልም። እቺን ጨዋታ በጅማ ቡና እንሰይ ማለት ወይስ የግቢዋ ቅኔ እንበላት፣ ወይስ የበሻሻዋን ቅኔ መቀሌ ላይ ፈቶ ጅማ ላይ መፍተልን በለው፣ ወይንስ የጅማው ሰምና ወርቅ፣ ወይንስ የአባ ጅፋር ደማቅ ቅኔ፣ ምንም በለው። እናንተ የፈለጋችሁትን ስብስጡት፣ ስሙ አያጣላንም፣ ስሙ ያጣላንም፣ ስሙ አያጣላን። ህወሓት ግን ጢምቢሮ ዞሯል። ግራ ግብት ትን ያላት ግራ ግብት ሞትሽን መኝ እንጂ ባይዘዌ ለመዳን የሚፈልግ አካል መጀመሪያ ማድረግ ያለበት መታመሙን ማመን ነው። መታመሙን ማመን አለበት። መታመሙን ካላመነ ችግር እየሰመጥኩ ነው ማለቱን ከመስመጥ እንዳዳ ነው። ደቀ መዝሙር ማለት እየሰመጥኩ ነው ማለት አሪፍ ነገር ህወሓት እየሰመጥኩ ነው ላለማለት የምትሄድበት ርቀት ከመስመጥ ሊያድኗት የሚችሉትን መንገዶች በሙሉ እየነሳት ነው፣ እየቀማት ነው፣ እያሳጣት ነው። ባድዋን እየቀረች ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ፣ ባለ ሁለት መኝታ 5.3 ሚሊዮን ብር ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መተናል። ከ8 ወር በፊት እዛው ሳርቤት በካሬ 570 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። የጌታቸው ረዳና የሬድዋን ሁሴን ጥምረት በጣም በርካታ ጉዶችን ይገልጻል። በጣም በርካታ ጉዶችን ያነሳል። ህዋቶች ታስታውሱ ከነበረ በዛ ምንድነው፣ ይሄ በውጥንቅጡ ጊዜ በኢትዮጵያ መንግስት በኩል ከፊት ሆነው የፕሪቶሪያውን ውል ስምምነት ከመሩት ሰዎች መካከል አንዱ ሬድዋን ሁሴን ነው። ሬድዋን ሁሴን ይህንን ጥርጥር ያሰም ከሚያውቁ ሰዎች መካከል ነው። ጌታቸው ረዳ ደግሞ በዛኛው ክንፍ የነበረ ግለሰብ ነው። አሁን ሁለቱም አንድ ቦታ ላይ የነበሩ ሰዎች ስለሆኑ በግልጽ በሆነ ቋንቋ ነገሩን ለታማኝነት በቀረበ መልኩ የሚያስረዱ ይመስለኛል። ያው ጌታቸውን ላለማመን የሚፈልጉ ሰዎች አያምኑትም እንጂ በእርግጠኝነት አሁን ላይ የሚናገረውን ከማመን ውጭ አማራጭ አላቸው፣ እኔ አይመስለኝ፣ አይመስለኝም። ከባድ ነው የሚሆንባቸው ማለት ከባድ ከባድ ነው የሚሆንባቸው ከባድ ነው የሚሆንባቸው እና እችን እንትን አድርጎ ማየት በጣም ወሳኝ ነጥብ ነው የሚሆነው። ሁለተኛው መንግስት አሁን የጀመረው እንቅስቃሴ በእርግጥ በጣም መበረታታት ያለበት ነው። ምክንያቱም ከዚህ ቀደም የተበለጠበትን የሚዲያ ፕሮፓጋንዳን የሚዲያ ብልጫ አስቀድሞ ለሕዝቡ አስቀድሞ ለውጭ ዲፕሎማሲ በዚህ መንገድ እውነቱን የማጥራት ስራዎችን ከሰራ ህወሓት ከዚህ በኋላ ምንም አይነት ሪያክሽን ቢወስድ አስቀድመው የነበሩ እንቅስቃሴዎችን ለማህበረሰቡ ማስረዳቱ የበለጠውን በርጌኒ ፓወር ለመንግስት ይሰጠዋል። መንግስት ያው በነገራችን ላይ የኮሚኒኬሽን ሚኒስትራችን ኤንቢሲ ቴሌቪዥን ላይ ቀርበው ለአንድ ሰዓት አውርተዋል። ይኸው እሺ፣ አዳምጧቸው የኮሚኒኬሽን ሚኒስትራችን ክቡር ሚኒስትራችን ኤንቢሲ ቴሌቪዥን ላይ ቀርበው አንድ ሰዓት አውርተዋል። ሰውም አልሰማው መቅረባቸውንም ሰው ሳያወቀ አይመስለኝም። የአንድ ሀገር የኮሚኒኬሽን ሚኒስትር በቴሌቪዥን ቀርበው ለአንድ ሰዓት አውርተው አጀንዳ ቀርጸው መስጠት ሳይችሉ ሄደዋል። እኔ ምንም አላልኩም፣ ግን ቀርበዋል። ይኸው እሺ፣ ማስታወቂያ ነው። ኢንተርቪዋቸውን ተመልከቱ። ሰሞኑን ኤን ቢ ሲ ላይ ቀርበው ነበር። እና እኔ ምን አልኩ? ምን አልኩ? ያልኩት ነገር አለ? እኔ ምንም አላልኩም። ክቡር ሚኒስትር እኔና እርሶ ሊያጣሉ። እኔ ምንም ያልኩት ነገር የለም፣ ክቡር ሚኒስትር። እኔ ምንም አላልኩም። እሺ፣ እኔ ምንም ያልኩት ነገር የለም። እርሶ እንትን ይላሉ፣ እርሶ ያውቃሉ። ግን አንድ ሰዓት ማስታወቂያ ነው። ውድ የዮሀንስ ኮርነር ሰዎች፣ ክቡር የኮሚኒኬሽን ሚኒስትራችን በቴሌቪዥን ቀርበው ለአንድ ሰዓት ስላወሩ ሄዳችሁ እዩ። እሺ። ብቻ ግን መንግሥት አሁን እነኝን መስሪያ ቤቶች መጠበቁን ትቶ እንዲህ አይነት የመንግስትን እውነት መግለጥ የሚችሉ ሰዎችን ወደ ሚዲያ ማምጣቱ በጣም አሪፍ ነገር ይመስለኛል። አሁን ጌታቸው ረዳ ጌታቸው ረዳ በልኩሎም የሚገልጻ ተሆንችን ጨዋታ ለብዙ ሰዎች ሌሰን የሚሰጥ ይመስለኛል። ዝም ብዬ ሳይሆን እንቅስቃሴውን ሳይሆን ምንም አይነት ፖለቲካዊ አቋም በተወሰኑ ነገሮች ላይ ቢኖረን ምናምን ምናምን ምናምን እና በደንብ እንትን ይለዋል። አሁን ላይ ትልቅ ተስፋ የሚታየኝ ጌታቸው ረዳ ከመንግስት ጋር ተቀራርበው መስራቱ ይዞት የሚመጣው ፓርቲ በትግራይ ቀዳሚው ተመራጭ ሊሆን እንደሚችል ምንም ተጠባቂ ነው። እገዛ ማድረጉ ከማዕከላዊ መንግስቱ ጋር ተናቦ መስራቱ ወሳኝ ነው። ህዋትን በጣም የጎዳት ነገር ከማዕከላዊ መንግስቱ ጋር ህዋትን ብቻ አይደለም ባይዘው እና ልደቱ አያሌው ነው የጎዳቸው ነገር እሱ ነው። ልደቱ አያሌው ትግራይ ክልል አልገበረችም ትግራይ ክልል ገብራለች የሚል ጨዋታ ውስጥ ገብተው፣ የትግራይ ክልል ጊዜያዊ አስተዳደር ግን ከሌሎች ክልል መሪዎች ጋር ጅማ ናቸው ፌደራል መንግስቱ ከሚያስቀምጥላቸው አቅጣጫዎች ወዴት መሄዱ መንግስታዊ መዋቅርን እስከተጠቀሙ ድረስ ማለት ነው። መንግስታዊ መዋቅርን እስከተጠቀሙ ድረስ ወደድክም፣ ጠላህም፣ ጣፈጠህም፣ መረረህም፣ ታኘከልህም፣ አልታኘከልህም፣ ተበላልህም፣ አልተበላልህም አብይ ዘቦስ አብይ አሕመድ ዘቦስ። በቃ አንተ ፈልክም፣ አንተ አልፈልክም፣ አንተ ተዋጠልህም፣ አንተ አልተዋጠልህም፣ አንተ ታኘከልህም፣ አንተ አልታኘከልህም፣ አብይ ዘቦስ። እሱን መርሳት ያለብን አይመስለኝም እና አሁን ህወሓቶች ሌላ የቤት ስራ ነው የሚሰጣቸው አይዘው አስቀድመን ያልነው ህወሓትን ከውስጧ ካለባት ችግር በላይ ውስጧ ላይ የሚፈጠርባት መፍረክረክ እንዳለ ሆኖ ጌታቸው ረዳ ከውጭ ሆኖ የሚወረውርባት ድንጋይ መንቀሳቀሻ ያሳጣታል ጌታቸው ረዳ የሚጥልባት ድንጋይ ረብት ይነሳታል ብለን ያስቀመጥነው ነው ጉዳይ በግልጽ የተቀመጠ ነው አሁን ደግሞ ለሌላ ለሁለት ሳምንት ህወሓት የማትንቀሳቀስበትን አይነት ህወሓት የማትተነፍስበትን አይነት ዋት ጭንቅላቷ ለማሰብ የሚቸገርበትን አይነት ጥቃት ፈጽሞባት ነው የሚሄዱት። እርግጠኛ ነኝ እኔ እርግጠኛ ነኝ። የሬድዋን ማስታወሻ ብሎ ጌታቸው ረዳ ባለፈው የነገረን ነገር ማለት በጌታ በሬድዋን ማስታወሻ እንኳን ብዙ ፖለቲካ ተሰርቷል። ባላዩት ራሱ ጌታቸው ረዳ ከነገራቸው ሬድዋን ካልሰማው ምናምን ወሬ ተነስተው ባይዘቡ የሬድዋን ሁሴን በጣም ሻርፕ ፖለቲከኛ ነው። ቅድም እንዳልኳችሁ በተለይ ከብሪክስ ጋር ጠቅላይ ሚኒስትር አብያም እንዳደረጉትን ተጋድሎ የገለጸበት መንገድ ሁልጊዜ የኔ ፌቨራይት ስፒቹ ነው። ምናልባት ስንት ዶክመንተሪ ሊሰራበት የሚችል የብሪክሱ ትንቅንቅ፣ የብሪክሱ ከፍታ፣ የብሪክሱ ርቀት፣ የብሪክሱ ወኔ፣ የብሪክሱ ኢትዮጵያዊ ልህቀት የሚል ዶክመንተሪ ሰርተው ማሳየት የሚችሉበትን የመንግስት ሚዲያዎች ቸል ያሉትን ምናልባት የመንግስት አፎችም አብረው ሄዶ አይተውት ይሄ ነገር ኮንተንት ይሆናል፣ ኮንተንት አይሆንም የሚለውን ማወቅ ተስኗቸው ያለፉትን የጠቅላይ ሚኒስትር አብይ አሕመድ የብሪክስ ትንቅንቅ ሬድዋን ሁሴን ነግሮ ነበር። በጥቂቱ ትንሽ ቀን ጭበን ኢትዮጵያ የሌለችበት ስብስብ አፍሪካን ሰብስብ ያለው ብሎ መውሰድ እንዴት እንደማይቻል ኢትዮጵያ ለሌግ ኦፍ ኔሽንስም ለተባበሩት መንግስታትም ለአፍሪካ ህብረትም ለአፍሪካ ሰላምም በዓለም ሰላም ላይ ያለ የነበራት ሚና አሁንም ያላት የህዝብ ብዛት እያስመዘገበችው ያለችው እድገት የአፍሪካ መቀመጫ ከመሆኑ አንጻር ያላት ሚና ግምት ውስጥ ሳይገባ በደረጃ ላይ ጫፍ ደርሶ እንደግፋቸዋለን ማለት በቀጥታ መግባታችን ማረጋገጥ ከሆነ ድጋፉ ምን ላይ ነው የሚተገበረው የሚል ከእያንዳንዱ መሪ ጋር ግሬ ማድረግ ያው ከዛ ተስማሙ። ከተስማሙ በኋላ ደግሞ የሆነ ያለው እኛ ቤታችን ገብተን አልተቆጥተን ሁላችንም ወደ የቡድናችን ወደ ሆቴላችን ይሄን ነው ከዛ ሁሉም ሀገሮች ደግሞ ኢትዮጵያ እንድትገባ ያበረከቱትን አስተዋጽኦ መግለጽ እና እኛንም አረጋግቶ ወደ ስብሰባው መመለስ። ሁሉም ሰው የራሱን ስልክ ይዞ ወደ እኛ ደግሞ መደወል ጀመረ ማለት ነው። ወደ ጠቅላይ ሚኒስትሩ ቢሮም እኛ ብትነጠል የሚያውቁን ደግሞ ወደሚያውቁን ስልክ። በዚህ ምክንያት በሕንድም በቻይናም በረሻም ረዘም ያለ መልስ ተካሄደ። መጨረሻ ላይ የአቅማችንን አድርገናል እንድትገቡ እንፈልጋለን የሚል የምስራች ይሰማን። ስለዚህም ለመግባቻለን እንግዲህ እንዳያችሁት ነው። ከእያንዳንዱ ኢትዮጵያ ውስጥ ከሚፈጠሩ በጣም አበይት ጉዳዮች ላይ ቀጥታ ንክኪ ያለው ሰው ነው። አሁን ደግሞ የመረጃና ደህንነት ዋና መስሪያ ቤቱ አለቃ ናቸው አቶ ሬድዋን ሁሴን። መስሪያ ቤቱ የዚህ መስሪያ ቤት አለቃ መሆናቸው በራሱ እጃቸው ላይ በጣም በርካታ መረጃዎች እንዲኖራቸው የሚያደርግ ነው። እጃቸው ላይ በጣም በርካታ እውነቶችን የሚሰጣቸው ነው። እጃቸው ላይ ከሚገቡት መረጃዎች እና እጃቸው ላይ ከሚኖሩት ማስረጃዎች አንፃር አሁን ወደ ሚዲያ ቀርበው ይህን አይነት ኢንተርቪው ማድረጋቸው በትል ግራውንዱን የበለጠ እንትን ይለዋል ብዬ አስባለሁ። በትግራይ ስለ ይሄ ጦርነት ምናምን አይደለም ይሄ ንግግር እንትኑን ነው። በተለይ ይሄ ከሹመታቸው እና አሁን ካሉበት ሁኔታ አንፃር፣ አሁን ካላቸው ስልጣን አንጻር ከካሜራ በጣም ራቅ ቢሉም ቅሉ እንዲህ ብቅ ሲሉ ግን ጥሩ ጥሩ የመንግስትን እውነቶች ይገልጣሉ ብዬ አስባለሁ። ምክንያቱም የነኚህ ሁለት ሰዎች አንድ ላይ ሆኖ ቃለምልልስ መስጠት፣ በህዋት ተቃራኒ ሆነው ቃለምልልስ መስጠት፣ በነገራችን ላይ በህዋት በምትተማመንበት የዲፕሎማቲክ ማህበረሰብ ዘንድ የሚኖረው እይታ ትንሽ ለየት ያለ ነው የሚሆነው ምክንያቱም ዲፕሎማቱ ዓለም የተቀረው ዓለም ከህወሓት ቤት በተሻለ መልኩ ከጌታቸው ረዳ ጋር ግንኙነት አለው። አብዛኞቹ አብዛኛው የውጭ ግንኙነት ስራ የሚሰራው የውጭ ግንኙነቱን ስራ ያሳልጥ የነበረው ጌታቸው ረዳ ነው። አብዛኞቹ አደራዳሪዎች ደግሞ ሬድዋን እና ጌታቸውን የሚያውቋቸው በተለያየ ወንበርና በተለያየ ጠረጴዛ ላይ ለተለያየ አካላት ጥቅም ሲደራደሩ ነው። አንደኛው ለሀገሩ፣ አንደኛው ለሆነ ቡድን ስለዚህ አሁን ላይ አንድ ላይ ሆኖ ሲመለከቷቸው ለተቀረው የዲፕሎማቲክ ማህበረሰብ የሚኖረው ትርጓሜ ትንሽ ያልተለመደና ለየት ያለ ነው የሚሆነው። የዲፕሎማቲክ ማህበረሰቡ ነገሩን የሚያይበት መንገድ፣ ነገሩን የሚፈትሽበት መንገድ ትንሽ ለየት ያለ ይሆናል። ስለዚህ አሁን ረቡዕ ምሽት ህዋት ሬድጅ የተባለ አብይ ሰራሽ ከባድ ቦምብ እንደሚወረወርባት እንጠብቃለን። ይህንን ቦምብ መቋቋም ትችላለች? እኔ አይመስለኝም። ይህንን ቦምብ መቋቋም የሚችል ልብናት ልቦና እና ጥንካሬ የሚኖራትም አይመስለኝም። ስለዚህ እንግዲህ ውይ ስራ ሻውጣሽ ነው የምንልሽ። መንግስት አሁን በተሻለ ሁኔታ በተሻለ ጨዋታ እና ጨዋት እየተንቀሳቀሰ ያለ ይመስለኛል። በተለይ ከሚዲያውም ጋር ከምኑም ጋር ከምኑም ጋር ሲያይዞ ማለት ነው። አግራው ነው የሚባለው ማንኛውም አይነት ጦርነትን ማስቀረት የሚችል የትግራይን ህዝብ መስዋዕትነት ሊያስቀር የሚችል ግን የትኛውም አይነት ጉዳይ የትኛውም አይነት እንቅስቃሴ በደንብ በደንብ በደንብ አቅም አላት ብዬ አምናለሁ። እንደዛ ነው መሆን ያለበት ብዬ ነው የማስበው። እንግዲህ እኔ ሁሌም እንደምለው እንደማይለወጥ አንድና ውድቅ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች ነው የምለው። ዮሃንስ ዮሐንስ ኮርነር ላይክሸር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ቺርስ ቸርቆ